የተገለለ የተደበቀ የከተሞችን ውበት በመግለጥ ለዜጎች ምቹ ከባቢን እየፈጠረ የሚገኘው የኮሪደር ልማት በመላው ሀገሪቱ በንቃት እየተተገበረ ነው። ከነዚህ አንዱ የሆነ 30 ኪሎ ሜትሮች እንደሚሸፍን የሚነገርለት የጅግጅጋ የኮሪደር ልማት የመጀመሪያውን ምዕራፍ ለማጠናቀቅ ርብርብ እየተደረገበት ይገኛል። የእግረኛ የሳይክልና አረንጓዴ ስፍራን ያካተተው የከተማው የኮሪደር ልማት በነዋሪዎቹ በብዙ የሚጠበቅ ሆኗል። ከዚህ በፊት ብስክሎተኞች የሚያበረታታ መንገድ አልነበረም ቢኖርም ያው በጣም የተጨናነቀና ሰዎቹ ብስክሌቶች ቤታቸው አስቀምጦ እንዲገዱ ያልፍ ነበረ። ተጨማሪ ነገር ይዞ የመጣ ኮሪደሩ የዛፎች እና የሳይክል መንገዱ የመንገድ ዳር እጽዋት በጣም አሪፍና ውበት ካለው አኳያ፣ በተለይ በቱሪዝሙ በስራ ፈጠራው እንዲሁም ወደ ክልሉ ትኩረት አድርጎ ህዝቡ እንዲሳተፍ ይረዳቸዋል። ካሁን በፊት እንኳን ባጃጅ መካሄድ ራሱ አልቻለንም። ዛሬ ሰፊ መሬት ሰፊ መንገድ ጥሩ ጥሩ ነው። የመቶ አመት እቅድ ነው ይሄ። እኔ ብዬም አሰበው የመቶ አመት እንኳን የእኛ ልጆች የእኛ ልጆች ልጆች ማለት ነው። የሚወደው ልማት ነው ለጅግጅጋ ከተማ የኮሪደር ልማት። ለተግባራዊነቱም የሚጠበቅብንን ስንወጣ ነበር የሚሉት ነዋሪዎቹም፣ ሲጠናቀቅ የከተማዋን ገጽታ ከመቀየርና ምቹ ከባቢን ከመፍጠር ባለፈ ለከተማዋ ሁለንተናዊ እንቅስቃሴ በጎ ሚናውን ይወጣል ባይ ናቸው። ብዙ ቦታ ተፈርሷል፣ ግን ለወደፊት አላህ ካለ እንትን እንጠብቃለን። ምንድን ከተማችን ውበት እንዲትሆን ውብ እንዲሆንና የንግድም ለውጥ እንዲያመጣ

እንዳጠቃላይ 30 ኪሎ ሜትሮችን የሚሸፍነው የጅግጅጋ ከተማ የኮሪደር ልማት የመጀመሪያው ምዕራፍ 10 ኪሎ ሜትር ግንባታን በሶስት ወራት ጊዜ ውስጥ ለማጠናቀቅ ውል የተገባለት ቢሆንም በወሰን ማስከበርና በተለያዩ ጉዳዮች መጠነኛ መዘግየት ገጥሞታል። አሁን ላይ ችግሩ ተቀርፏል የሚሉት በግንባታው የተሰማሩ ተቋራጮች ሂደቱን ባጠረ ጊዜ ውስጥ በማጠናቀቅና ለአገልግሎት ክፍት ለማድረግ ሌት ተቀን እየሰራን ነው ብሏል። ማታ ማታም እስከ 9 ሰዓት ምና እስከ 10 ሰዓት እየሰራን ስለሆነ ስራውን በፍጥነት መስራት ችለናል። ወደፊት ደግሞ ያለውን የስራ የቀሩንን ስራዎች በአንድ ወር ተኩል ጊዜ ውስጥ እንደምንጨርስ እርግጠኛ ነኝ። ኔክስት ሜቢ አፍተር ዋን መንዝ እንጨርሳለን ብለን እንገምታለን። የዩቲሊቲው ስራ አልቋል፣ ማኪል ስራ አልቋል። እና የሚቀረን ቶፕ ሰቤዝ እና ጀስት የፊኒሽንግ ስራ ብቻ ነው። አሁን የሚቀረን የቴሌ ሳፋሪ የወተር ላይን ሲስተሞች አሉ፣ እነሱ በሙሉ አልቀዋል። የአፈር ስራው አልቀዋል። አሁን ከዚህ በኋላ የሚቀረን እዚህ ጋር ወኩዌ ና ሳይክል ላይን አለን፣ ግሪነር ያለን፣ ከዛ ፋይናሊ አስፓልት ስራ ነው የሚቀረን። የከተማዋን ውብ ገጽታ ለማፍካት በተፋጠነ ሂደት በመገንባት ላይ የሚገኘው የኮሪደር ልማቱም አዳዲስ የስራ ባህሎችንም ያላመደ ነው ተብሏል። የሰው ባህሪም ለውጥ ያመጣል፣ ምክንያቱም አልተለመደም በማታ መስሪያ እንዲሆን ሰው ቀንም ሰርቶ ማታ ረፍት እያደረጋል ነበረ፣ ግን አሁን ማታም እየተሰራ ቀንም እየተሰራ ጥሩ ነው። ኤፈርት ነው። ይሄም ልምድ ነው። ለህዝብም፣ ለሰራተኛም ልምድ ነው። ለወደፊትም እንደዚህ አይነት ባህሪ እንዲቀጥል ከኮሪደር ሊማት እየተለመደ በስት ኤክስፔሪንስ እንዲሆን እንጠብቃለን። አሁን እንደምታይ 16 ሰዓት ነው እየሰራ ያለነው። እና ይሄ አንደኛ የአካባቢውን የስራ ባህል እየቀየርን ነው ማለት፣ ሰፊ ሰዓት መስራት ድሮ የሚታወቀው 12 ሰዓት 8 ሰዓት ነው። አሁን 16 ሰዓት ነው የምንሰራው። ይሄ ለሰራተኛው ብቻ ሳይሆን ለአካባቢው ሰው እይታ ራሱ ትልቅ ግምት አለው። ኔክስት ከዚህ ኮሪደር በኋላ የኔክስት የኮሪደር እቅዳችን ላይ ኦልሞስት 24 ሀወር ይሰራልና የስራ ባህላችን ኦልሞስት እንደ ፎሬነሮች እንደ ውጭ አካባቢ ነው ይሆናል የሚል ግምት አለኝና የአካባቢውን የስራ ባህል ቀይረ ነዋል ከለውጥ ወዲህ ከተሞችን የማዘመንና የማልማቱ ሂደት ትኩረት ተሰጥቶታል ያለው የሶማሌ ክልል ከተማ ልማትና ኮንስትራክሽን ቢሮ በበኩሉም ከጅግጅጋ ውጪ ባሉ የክልሉ ከተሞችም መሰል ተግባራት ተጠናክረው እንደሚቀጥሉም አንስቷል። ለክልሉ ሁለንተና የመነቃቃት ጉልሚና ይኖረዋል የተባለው የጅግጅጋ ከተማ የኮሪደር ልማትን ለማጠናቀቅ ልዩ ክትትል እየተደረገ ነውም ብሏል። በአሁኑ ሰዓት ላይ ጥሩ ደረጃ ላይ ነው የሚገኙ አጠቃላይ ያው በአራት መስመር ላይ ነው አሁን የመጀመሪያ ዙ ላይ እየተሰራበት ያለው አራቱ መስመርም ሁሉም በተፋጠነ ሁኔታ ቀንና ማታ እየተሰራበት ሁኔታ ስላለው አራቱንም የተለያየ ደረጃ ቢገኙንም አጠቃላይ የዋናው ስትራክቸር ስራዎች ሁሉም ሙሉ በሙሉ ተጠናቋል ማለት ይቻላል። ቀሪ ስራዎች ላይ የማስዋብ ስራዎች፣ ጥቃቅና ከመሰረተ ልማት ዝርጋታ ጋር የተያዙ ስራዎች ላይ በፊትነት እየተሰሩበት ሁኔታ ነው ያለው። ያው ከአንድ ወር አስር ቀን በኋላ ሙሉ በሙሉ የኮሪደር ልማት ስራዎች እናጠናቅቃለን ብለን የምናስበው